ሰሞኑን ግን በተደጋጋሚ ስልክ ስደውልሽ ነበርና ስልክ አታነሺም፣ ለምን እንደሆነ አላውቅም። እኔም በጣም ትንሽ ዲስተርብ ሆኜ ነበር። ምናልባት መጠየቅ አልነበረብኝም አልነበረብኝ ወይ ብዬና ምናልባት ልድነግጭም ያልጠበቅሽም ጥያቄ ሊሆን ይችላል። ግን አት ሊስት እንደዚህ ስልክሽንም አትሰጥ ትጠፊ፣ በጣም ነው የደነገጥኩት። በዚህ አንድ ሳምንቱ ውስጥ ራስ በቃ በጣም ላይፍ ነው ያስጠላኝ። በጣም ብዙ ነገሮች ደብረውኛል። ምክንያቱም በጣም ሶስት ሳምንት ብዙ ነገሮችን አሳልፈናል እና እነዛን ነገር ሁሉ መርሳት አልቻልኩም። ያው በመጀመሪያ ይቅርታ፣ የዛን ቀን ላይ ጥሩ ሙላ አልነበርኩም። ለዛ ነው እና በስራ ምክንያት ምናምን ትንሽ ዲስተርቦኝ ነበርና ያው ተረዳኛ፣ ለብይ እና በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78 ሺ ብር ብቻ ከዲኤም ሲሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ፈልጋለሁ የምትሉ የጨረቃ ቤት ነው፣ ካርታ የለውም በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ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 8918 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁ። ዲኤም ሲሪል ስቴት። ሰላም ፋሚሊ፣ እንግዲህ እንደምን አላችሁ? እግዚአብሔር ይመስገን ደና ነኝ። ያው እንግዲህ የባለፈው ቪዲዮ ላይ የናርዲ ሪያክሽን አይታችኋል። እናም ትንሽ ቀንጸ ይላሰ በብላይ ነበርና የተለያየ ነው። ያው ከዛን ከተለያየ በኋላ ኦልሬዲ አንድ ሳምንት ምናምን አካባቢ ሊሆን ነው እስካሁን ስልክም ስደውላት እያነሳችልኝ አይደለም ለምን እንደሆነ አልገባኝም። በጣም ነው ደብሮኝ እና ያለሁት ያው በተቻለ አቅም እንግዲህ ላገኛት እየሞከርኩ ነበር፣ ላገኛት አልቻልኩም። ብዙ ምናምን ከቤት አልወጣም። ምናልባት እንዳውም ምን ነው ባልጠየኳትም ምናምን ብያለሁ። ምክንያቱም ቢያንስ የድሮ ጓደኝነታችን ይሻል ነበር እንደዚህ ከምትርቀኝና፣ ብቻ በጣም ደብሮኝ ነው ይህችን ሳምንት ያሳለፍኩት። በዚህ አጋጣሚ ግን አንድ በጣም ላመሰግነው ፈልገው ሰው አለ አብሪሽ በጣም ቴንክ ዩ። ቴሌግራም ላይ የኛን ቪዲዮ አይቶ መልእክት ልኮልኝ ነበርና ያው እሱን ብዙ ጊዜ እንደዚህ አይነት ነገሮች እንዳጋጠመውና ትንሽ ጊዜ ብቻ ስጣት ያለውን ነገር ትረዳሃለች ብሎ ቴሌግራም ላይ ጽፎልኝ ነበር። እኔም እንግዲህ ያለውን ነገር አስረዳሁት። እሱ ጋር ብዙ አውርተን ነበርና ያው ትንሽ ቀን ብቻ ስጣት ያለው ነገር ትረዳለች ብሎኝ የወንድምና መክሩ ለግሶኝ ነበርና እኔም በጣም ቴንክ ዩ ለማለት ወዳለው ያው ቢያንስ አትሊስት ትንሽም ቢሆን የሱ ምክር አጥናንቶኛል። እናም እንግዲህ ዛሬ እንገናኝ ብላ እንግዲህ ደውላልኝ እዚህ ቦታ ላይ ነው የቀጠረችኝና እስክትመጣ ድረስ እየጠበቅኳን ነው። ያው እንግዲህ እንደዚህ እንደምታዩ ነው ሁሉ ነገር ደብሮኝ ነው እና ያለሁት እዚህ ቦታ ላይ ቀጥራኛለች። እስክትመጣ ድረስ እየጠበቅኳን ነው። የባለፈው እንግዲህ ላሰበ ብላ ነው እና የሄደችው፣ ምላሿን ለማሳወቅ ነው እና ዛሬ የቀጠረችኝ አዮብ ሰዓቱ እየደረሰ ነው የምትመጣበት ሰዓት። እስከዛ እንግዲህ ትንሽ እንጠብቃትና የምትለው ነገር እንግዲህ እንሰማለን። በፍቅርሽ ታስሬው እንዲ ምን ስንገላታ እያየሽ ምን በደልኩ ፍቅሬ ሸሸሽ ምነካብኝ ምን አገኘሽ እኔ ህይወት የኔም ቤት ማን ገብቶ ነው በኋላችን ያለ

ካሎን እንግዲህ ሊሆን የሚችለውን ነገር በሙሉ ያው በጸጋ ለመቀበል ዝግጁ ነኝ። ምክንያቱም ላስገድዳት ከዚህ በላይ ልጫናት አልፈልግም። የተቻለ አቅም ይሄን እንድትሆን ብዙ ነገሮችን ሞክሬ ያለው ያው እንግዲህ የኔ ካልሆነችና ለኔ ካላላት ምንም ማድረግ አልችልም። በግድ ከኔ ጋር ሁኚ ማለት አልችልም። ብቻ ጥሩ እድል ሊቀናኝ፣ እናተ መልካም ተመኙልኝ። ልጠብቅሻለው በተስፋ ልቤ ላይ መልክሽን እያየው መንገዱን እያየው አይኔም ባቢያቅርም ስጋት ቢሰማኝም ተስፋ ባንቻል ቆርጥም። ሰላም፣ እንዴት ነሽ? ሰላም ነው። ያው ትንሽ ብታረፍጂ እንግዲህ እኔ እየጠበኩሽ ነበር። ብታረፍጂም ችግር የለውም እድሜ ልኬንም ቢሆን ጠብቅሻለሁ። ያው እኔ ትንሽ ቀድሜም ስለመጣሁ ነው። ሰሞኑን እንግዲህ በተደጋጋሚ ስልክ ስደውልሽ ነበርና ስልክ አታነሺም፣ ለምን እንደሆነ አላውቅም። እኔም በጣም ትንሽ ዲስተርብ ሆኜ ነበር። ምናልባት መጠየቅ አልነበረብኝም ወይ ብዬና ምናልባት ልትደነግጪም ያልጠበቅሽው ጥያቄ ሊሆን ይችላል። ግን አትሊስት እንደዚህ ስልክሽንም አትፈስጥ ስትጠፊ በጣም ነው የደነገጥኩት በዚች አንድ ሳምንቱ ስራ ውስጥ በቃ በጣም ላይፍ ነው ያስጠላኝ። በጣም ብዙ ነገሮች ደብረውኛል። ምክንያቱም በጣም ሶስት ሳምንት ብዙ ነገሮችን አሳልፈናል እና እነዛን ነገር ሁሉ መርሳት አልቻልኩም። ያው በመጀመሪያ ይቅርታ ይሁን፣ የዛን ቀን ላይ ጥሩ ሙድ አልነበርኩም። ለዛ ነው እና በስራ ምክንያት ምናምን ትንሽ ዲስተርቦኝ ነበር እና ትረዳኛለሽ ብዬ ተስፋ እረዳሻለሁ። እንኳን ምንም እንትን እንዳይበልሽ እና የፍቅርን ጥያቄ ያሰብሽበት አስቤበታለሁ እውነቱ ለመናገር ይህ ስሜት ሊጋማ አለ፣ ግን ያው አለ አይደለም፣ ካንተ እስኪመጣ እየጠበቅኩ ነበረ። ጥያቄህን ተቀብየዋለሁ። ምን ቆንጆ ቢኖር የሚደነቁበት ለእኔ ሌላ ነሽ አንቺ እኮ ማለት

ሲያዳምር እውነት ነው የምላችሁ፣ በጣም ደስ ያለኝ አይ ሆፕ ቀሪዮታችን ካንቺ ጋር በጣም ደስተኛ ሆነን አብረን እንኖራለን ብዬ አስባለሁ። ምንም ነገር ሳላጎልብሽ፣ አንድም ቀን ሳይከፋሽ፣ በፍቅር ደስተኛ ሆኜ እንደማኖርሽ በእኔ እምነት ይኖርሽ፣ ምንም አትጠራጠሪ። ከማያውቁት መልአክ፣ የሚያውቁት ሰይጣን ይሻላል ይባላል እና ሌላ ከማታቂ ሰው ያው፣ ምንም ቢሆን የማውቀው ማነው ምንም ቢሆን የምታውቂ አሁን አይንኩ ተክተለ ጥሩ ይሻላል እና በውሳኔሽ እንደማትጸጸቺ ላረጋግጥልሽ እፈልጋለሁ። አዲስ አበባ የተሰማ አነጋጋሪ ዜና፣ ከኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78 ሺ ብር ብቻ ከዲኤም ሲሪል ስቴትም። በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ እፈልጋለሁ የምትሉ የጨረቃ ቤት ነው ካርታ የለውም በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ ከባለ አንድ እስከ ባለ አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት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 ካል መጎብኘት ትችላላችሁ። ዲኤም ሲሪል ስቴት በፍቅር አለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል አትጠብቂ አቄን ባፍላታውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም እርሜረች ወጊው መውደዴን እና ሰሞኑን ከደበርኩበት ድብርት ነው እና የተላቀቁት። እውነት በጣም ደስ ብሎኛል። ነው እና በሪሌሽንሽፓችን እርግጠኛ ሆኜ ምንም እንትን የሚያስብልን ነገር የለም። ምናልባት ያልነገርሽኝ ወር ጀምረሽ የነበረው የፍቅር ግንኙነት ካለ በነብሪ ደስ ይለኛል። አይ በእኔ በኩል እንኳን የምታውቀው ነው፣ ያው ሶስት አመት ያህል በጓደኝነት ስንቆይ ስለኔ የማታውቀው ነገር የለም። ስለዚህ የለም። ይልቅ ባንተ በኩል ካለ ንገረኝ። እኔ አንዲት ልጅ አለች፣ ኦልሬዲ ሪሊሽፕ ነበረን። በእርግጥ አሁን ላይ ግን አብረን አይደለንም። ትንሽ ቆይተናል ከተለያየን። በእሷ ምክንያት ነው። እቺ ታርጋብኝ ነው እና የተለያየ ነው ብሮክ አፕ ካደረገን ትንሽ ቆይተናል። ግን እሱ በጣም እያስቸገረች ነው። አትቆጪ፣ አንያለው እኮ እንትን ያልኩት እሷ ሆና እያስቸገረችኛለች። ምንድን ነው እሱ ይቅርታ ጠይቀኝ የነበረውን ነገር ከቆምንበት እንቀጥል እያለች እንትን እያለች ነው። እኔ ደግሞ ከአሁን በኋላ ከእሷ ጋር ምንም አይነት ግንኙነት መጀመር እንደማፈልግ አስረግጬ ነገር ያታለሁ። አይ ሆፕ ከእሷ ጋር የለም ነገር ያልቃል ብዬ አስባለሁ። ያው ያለውን ነገር ሌላ ላይፍ እንደጀመርኩኝ እጠራት አለው። አንቺም ባለሽበት ያለውን ነገር ታይና ይሄን አይሶ ፋይል በዛ ይዘጋል ብዬ አስባለሁና በዚህ እንኳን ምንም ጥርጥር አይግባሽ፣ እና አታኩርፊ። ምን ያስቆረሽ ነገር? ይሄኮ ያለፈ ፓስት ላይፍ ነው ኮርፍ ኮርፍ ነው እና ማለት ትንሽ ጥያቄ ስለሆነብኝ ነው። እንዴት ይሄን ሁሉ አምስት ሶስት አመት አብረን በጓደኝነት ስንቆይ ማናት እንዴት አላቃትም? ትንሽ ጥያቄ ስለፈጠረብኝ ፈጠረብኝ ያው እኔ ስንገናኝ እሷ መታታ ግን በእርግጥ አታቂያት ማወቅ ድሮ ተማሪ እያለው የተዋወቅኳት ልጅ ነች። እና የፍቅር ግንኙነት ከጀመርን በጣም ቅርብ ጊዜያችን ነው እና ብዙም ሳንቆይ ነው ብሮ ካፕ ያደርግ ነው የነበረው ነገር ምንድነው እሱ ትንሽ ባህሪ ላባህሪ አልተግባባንም ነበር። በዚህ መሀልም ያው እሷ ከሌላ ሰው ጋር ችት አድርጋብኝ፣ በዚህ ምክንያት ነው የተለያየ ነው እና ዳግም ከእሷ ጋር አብሬ መሆን እንደማልፈልግ ያለውን ነገር አስረግጬ ነግሬያታለሁ። አይ በሷ ልትረዳኝ አልቻለችም። ከዛም በኋላ ይቅርታ ጠይቃኝ እንግዲህ በተደጋጋሚ አብረን እንድንሆን እየጠየቀች ነበር። እኔ ደግሞ መቼም ቢሆን እንደዚህ እኔ ደግሞ መቼም ቢሆን አብረን ልንመለስ አብረን ልንሆን አንችልም ብዬ ነግሬያታለሁ። እንዲቆርጥላት እንግዲህ አንቺ ባለሽበት አዲስ ፍቅረኛ እንደያዝኩ መጥቼ አሳያታለሁ እና እዛ ላይ ፋይላችን እንዘጋለን ማለት ነው። በቃ አሪፍ ነው። ስለዚህ ትምጣና እናያታለን ማለት ነው። ኧረ ታያታለሽ፣ አንድ እብድ ነች። እሱን አብረ አብረም እና ይሆናል። ቻግና አደራ አጣራታለሁ በሰላም ምናምን ነገር አይተፋታት ነገር አለ በጣም በጣም ነው። ትንሽ ባህሪዋ አስቸጋሪ እንደሆነ እየነገርኩሽ ነው ያለው ታን ህይወት ከምን ያገናኛል ታዲያ? እኮ ስትመጣ፣ አንቺ ባለሽበት ስትመጣ፣ በተሻለ አቅም አንቺ ተግባብተን ነገሮችን እንግዲህ በሰላማዊ መንገድ ለመዝጋት ነው። እዚህ ይህ ምጣራት ትንሽ ባህሪዋ ሊያስቸግር ልሳደብ፣ ልትናገድ ስለምችል፣ አንቺ ፕሊስ ለኔ ብለሽ ለማለፍ ሞክሪ። በጣም አሪፍ ትምጣና እናይታለን፣ እናይታለን እደዛ ነው። እና ምን አዲስ ነገር አለ ታዲያ? በተረፈ አዲስ ነገር ሌላ ምን ይኖራል? አንቺ ግን ሳምንት ሙሉ ግን ያሰማ እንዴት አስቻለሽ? ግን ሳምንት ሙሉ ሳታወሪ? ያው እንደነገርኩት ነው። ክላስ ምናምን። በጣም ብዙ ጊዜ እኮ በተደጋጋሚ የደወልኩልሽ ነበር። በጣም ጨካኝ ሰው ነሽ። አይ ሳይሆን ያው ያው የሴትነት ወጉም መግደርደር። እኔ አንድ ነገር ሆነ በረኪና ገዝቶ ጠጣ በለው ብሎ ይንጉር ይሸሳል። የዘንድሮ በረኪና ያገዝተሀል እንጂ ወሲም አይገልም። እንደዚያ ነው የምታሰበው? እና ያረገውን ብለሽ ነው አ እውነት እኔ አንቺን አጥቼ ከምኖር እሱን በጠጣ ይሻለኛል። ተስፋ አስቼ ነው እንጂ በእናትሽ የምር አንድ ሳምንት ላይፍ ሁላ በጣም ደብሮኝ ነበር ከቤት ምናምን ሁላ አልወጣም ነበር። ኧረ በልባውሪያ አታብዛ። እሺ ኤክስ ማን ነው? ሚስቴ ማለት ነው። ሚስተር ኤክስ በጣም አሪፍ ነው። ለማንኛውም እንግዲህ እውነት አብረን ስለሆነ በጣም ደስ ብሎኛል። ከአሁን በኋላ እንግዲህ አሪፍ የሆኑ ቪዲዮዎችን እንግዲህ ለውድ ቤተሰቦቻችን እየሰራን ቆንጆ ቆንጆ ቪዲዮዎች እንሰራላችኋለን፣ እናቀርብላችኋለን። ቆይ ቻናላችንን ሰብስክራይብ አድርጓችሁ። እንዴ፣ ቆይ ቆይ፣ አንድ ያልጠየቅኩት ጥያቄ አለ። ምን ምን? ሆነህ ነው ማለት እንደዚህ አይነት ቦታ ቀጠርክ? እንዴት እንደዚህ አይነት አለባበስ ለብሰሽ ትመጣለሽ? በጣም እየገረመኝ ነበር። አለባበሴ በጣም ይገርሳል? እንደ ነገርኩሽ ነው። በቃ በጣም ደብሮኝ ቤት ሳምንት ምናምን ቤት ነው እና ያሳለፍኩት። ያው የሚያጥብልኝ ሰው የለም። አንቺን ነበር ታጥቢልኛለሽ ብዬሽ የጠበቅኩት አንቺም ቀጣሽ ማለት አልገባኝ፣ እና ይቅርታ በቀላል ወይ ወሲ ይስተካከላል። ወይ ወይ ወይ ልብስ ልታሳጥበኝ ነው እንዴ? ወድሻለ ምናምን ስትል ነበር እንዴ? እና ታዲያውን ኮ ሚስቴ ሻራል እንዴ? ልብስ ማጠብ ቤቱ ማጽዳት ምናምን እኮ ኳምቧ ላንቺ ያላፍነት ነው አይደለ? አይደለም የራሴንም ቤት አላጸዳት። እቀልዳለሁ እንዴ። ምን ነው አሁን በቃ ተጋግዘንም ቢሆን አጸደዋለ። አረ ታጸደዋለ። ምን ችግር አለ? አይመስልሽም? ይመስለኛል። እና ክላስ ላይ ነው ክላስ ምንም አይልም አሪፍ ነው የተማርነው ተማሩ ተማሩ ተማረና፣ የበላ ወርቁ አይወርቅም። እሱ መጽሐፍ ላይ ብቻ ነው። ፋሚሊ እንዴት ናቸው? ደህና ናቸው፣ ሁሉም ሰላም። እና ሽምግልና መች ይላክ? ሽማግሌዎች ልጃቸውን ለልጄ መች ልበል? አረ በእናትህ ታስቀኝ። መጀመሪያ እቺ ምን ይናት ምናምን ያልካት እንት ማየት አለብኝ። ይህም ሽምግልና ነው የምታወራው? ምንድነው የእሷ ጉዳይ? እንደዚህ በጣም አሳሰበች? ኦሬዲ እኮ ያለፈ ነገር ነው። ሀቢብቲ ከእሷ ጋር ያለ ነገር ጨርሰናል። በሷ በኩል ነው ያላለቀ ጉዳይ ያላትና አንዲ ቆርጥላት ነው። አንቺ ባለሽበት ጠርቺ፣ ያለውን ነገር አስረዳታለሁ። በጣም አውራ ያለው ነገር ከሷህ ቤት ቀጥርናት ያለውን ነገር እንግዲህ እርሟን ተወቀው ያው ቻው ብለን አብረን ሸኛታለን። እና በእኔ እንኳን በዚህ ምንም ጥርጥር አይግባሽ፣ አያሳስበሽ። እኔ ካሁን በኋላ ያንቺና ብቻ ያው ነገር ሰምተ ምን አውቅ ይሆናል እርግጠኛ አይደለሽም። እኮ አንቺ በእኔ አትማመኝም። እሷን ትያት ስለ እሷት የሆነ ስለ እኔ እያወራሁ ነው ያለሁት። ሰዓት እየሄደ ነው፣ ብንሄድ አይሻልም? አልመለስልኝም ጥያቄ እኮ። መሄዱን እንሄዳለን፣ ግን አንቺ በእኔ እርግጠኛ ግጠኛ አይደለሽም ወይ እንደ መሆዲሽ፣ እርግጠኛ አይደለሽም? አይ እርግጠኛ ነኝ እኮ። እሷ እኮ እሺ እኮ ልትሆን እኮ አይገባም። እና እንደዚህ ስለ እሷ ብዙ እንትናት ወይ የሰጋ ያለውን ፋይል እንዘጋዋለን። በተረፈ ፋሚሊ እንግዲህ ያው መቼ እንደምታስተዋውቂ እንባላቀም ሽማግሌዎች ላዘጋጅ ተለከና ድል አርገ ነው ሰርጋችን እንትም እናረጋ እስኪ እና ያለ እንደ ፈጣሪ ፍቃድ እና ውድ ቤተሰቦች እንግዲህ ናርዲ ዛሬ እሺ ብላኛለች። በእውነቱ በጣም ደስ ብሎኛል። ካሁን በኋላ እንግዲህ በዚህ ቻናል ከናርዲ ጋር የተለያዩ የሆነ ቪዲዮዎችን አሪፍ አሪፍ ቪዲዮዎችን ከጭንቀት ከድብርት ፈታ የሚያረጋጓቸው ቪዲዮዎች ለናንተ በዚህ ቻናል እናቀርብላችኋለን። ቻናላችን አዲስ ነውና ሰብስክራይብ በማድረግ እንዲሁም ቻናላችን በአጭር ጊዜ ውስጥ እንዲያድግ ቪዲዮዎቻችንን ላይክ ማድረግ እንዳትረሱ። ለቤተሰቦቻችን መልእክት የለሽ? እንግዲህ ውድ ቤተሰቦቻችን፣ ያው ሁሉንም ነገር ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንወዳቸዋለን። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁ በሰላማቸው ይብዛ።